እሺ ጋይስ ሆሚኒ ተመልሻለሁ። ዛሬ ሰሞት ዜና ሁለት ዜና ሰማው። አንደኛው ሶፎንያስ የሚባለው ጋዜጠኛ ምናምን ተያዘ ምናምን ተያዘ ሳይሆን ያው አጋለጡት ምናምን ተብሎ እሱ ደግሞ ፖስት ያደርገው አዳማ ተዘርፌ ነበር ምናምን ምናምን ብሎ አለ። ሁለተኛው ደግሞ ምን ሰማው ሄርዳባው ጃኒ ዩቲዩበር ጃኒ እና አሰሩታል እና በጣም ኢትዮጵያ የበከተ ነገር ነው። አንዳንድ አስተሳሰቦች አሁን አሉ ደግሞ ይሄ እነዚህ ተሳድበው ምናምን እነሱ ቲክቶክ ላይ ወጥተው እየተሳደቡ እንደዛ ብልግና እየተናገረ ጃኒ ግን ያንን አደረገ ተብሎ መታሰሩ ስናፌር ብዬ ነው አስበው። ጃኒ ያንን ማድረጉ በእኔ አንጻር በእኔ አንጻር ሳይሆን ስናርባር ቲንግ ላይክ ስለ ሌሎኩ አይደል የሚያልኩለት አጥፎ ነው አይደለም የምትሉት እናንተ እሱ ነው ስሉኝ። ግን ለእኔ ፐርሰናሊ ሶፎንያስ የሚባለው እንደዛ ቴክስት ተደራርጎ ስለሌነት ይህነት ምን አርጎ የሚደፍር በነፃነት የሚኖርበት ሀገር ላይ እየተኖረ ምናም ምናምን ጃኒ ግን ተነስቶ መታሰሩ ዳስ ክሬዚ እግዚአብሔር ነው የምለው። ደግሞ ይቅርታ ጠይቋል። አጠፋ እንኳን ብንል እንኳን ይቅርታ ጠይቋል። ሌሎቹ ያቺ ሴቷ እንኳን ትታሰር አይዶ ነው እኔ እሷን አለባበሷ እንትን ላይሆን ይችላል። ለልጆች ምናምን ተገቢ ላይሆን ይችላል። ግን አመለካከቱ ታሰር ለቃላ የራሷ ብዩ ነው እሷ እንደፈለገች ግን የጃኒ ስናራይ ብዬ ነው ማስበው ስንት የሕፃን ልጅ ህይወት ባጭር የቀጨ ስንት ደፋሪ አለ። ስንት ወሩ በላ የሚባልበት ባለበት ሀገር ውስጥ ሰው ቦርሳ ይዘሃል ተብሎ መታሰር ስናፍር። ስንት ስራችንን በአግባቡ እንስራ። ፖሊሶችም ሲባል ከረፈፍ የሆነ ፖሊስ አይኖረም? አይኑ አሁን ኢንስቲቱት ልትሰድቡ ትችላላችሁ አብይ ምናምን ምናምን ብላችሁ፣ ግን እውነታው ሀቁ ከረፈፎች፣ እግዚአብሔርን ከረፈፎች፣ እዛ የቂጥ ፎቶ እየተላላከ ስንት ነገር የሚደራረግ ሰው እያለ እዚህ የሚሰራ የሚተጋ ሰው ይታሰራል። እና ዳስ ክሬዚ ይሄን ለማለት ነው። እና እኔ ባለፈው የለቀኩት ቲክታክ ወደ ታች ሄዳችሁ ሃሎዊን ላይ እንደዚህ ጌ ነፃ የሚሆንበት ጊዜ ይመጣል ብዬ ነበር ገብታችሁ፣ እግዚአብሔር ይሄው። እና ማሰብ ያለባችሁ ይሄ ሰውዬ ሶፎንያስ የሆነ የተባለው ከስንት ሰው ጋር እንደስቴክስ ተደራርጎ እንደሄደ አስቡት። አሁን እኔ ለምሳሌ ነው አንድ ነገር ደፍሬ ቴክስ ለማድረግ ያ ነገር በጣም መለመድ አለበት ብዬ ማሰብ አለብኝ። ቢከስ መጋለጥ ስለሆነ እና እንደተለመደ ብሎ ስላሰበው መሰለኝ። እና ስክሬዚ በጣም ውስጥ ውስጡን ስንት ሰዎች እንደሚኖሩ እርግጠኛ ነኝ። እና እግዚአብሔር ይጠብቃል፣ ከእንደዚህ አይነት ነገር ይሰውረን። እና ደግሞ ሼር እያደረጋችሁት ይህን ነገር የሚገባውን ምንድን ነው የሚባለው? የሚገባውን ሳናደርግ፣ የማይገባውን ስናደርግ ሌላ ነገር ውስጥ እንዳንገባ ብዬ አስባለሁ እና በጣም አጸያፊ ነገር ነው የእነ ሶፎንያስ የተባለው ነገር። በጣም አጸያፊ ነገር እና ደግሞ ልጁ ራሱ ዋንሂ ቴክስት ዊዝህም አሮ ነው። እኔ አዶን ፊል ኮንፈርታብል ላይክ የተጻጻፉ ቴክስት ራሱ በጣም ብርድ ነው። እሱን ለማወጣጣት ነው ብሎ የጻፈው ቴክስት አይ ዶንት አንደርስታንድ። እንደዛ ተብሎ ራሱ መጻፍ መቻልህ ዳስ ክሬዚ። እኔ ባላወጣጣው መርጣለሁ። እኔ ላይ እንደዛ ተብዬ ከምጻጻፍ ሳይወጣጣ ይቀርሻለኛል። እሱ ለሌላ ሰው አስቤ ነው ብትል እንኳን እንዴት ነው የሚጣፍጥ ምናምን ብለህ የምጽፈው አይ ዶንት አንደርስታንድ። ብቻ እግዚአብሔር ይቅደም። ሌላ ምንም አይደለም። እኔ ብቻ ያሳዝናል።